ሁኔታ እና የሚቀጥለው የዓለም ዋንጫ በዚህ አየር ንብረት ስር ነው ወይ የሚደረገው የሚል ስጋት የፈጠረው ነጥብ እንመልከት። አሁን በቅርብ ጊዜ ፊፍ ፕሮ የሚባለው ከአርባ በላይ ባሉ ሀገራት ውስጥ የሚገኙ በበርካታ ሺዎች የሚቆጠሩ ተጫዋቾች አባላት የሆኑበት ማህበር በየጊዜው ለተጫዋቾች መብት እንደሚቆረቆር አካል መግለጫዎች ያወጣል እና አሁን በአሜሪካ የዓለም የክለቦች ዋንጫ እየተደረገ ባለበት ጊዜ ሁኔታው ለተጫዋቾችና ለታዳሚያንም ጭምር ከባድ የአየር ንብረት ስለሆነ ያለው የሚቀጥለው የዓለም ዋንጫን በተመለከተ እንሰጋለን ብሏል። አሁን የሚቀጥለው የዓለም ዋንጫ ሲደረግ በሜክሲኮ በካናዳና ና በዩናይትድ ስቴትስ በጣምራ ነው የሚደረገው እና ለመጀመሪያ ጊዜ በዚህ የዓለም የክለቦች ዋንጫ ላይ የሙቀቱ ነገር አስጊ መሆኑን ያየነው በኃይለኛ የፓሳዴና ፀሐይ ስር በካሊፎርኒያ ዩናይትድ ስቴትስ በፔጄ ና በአትሌቲኮ ማድሪድ መካከል ጨዋታው ሲደረግ ነው። እና በእነሱ በኩል ቀን ነው ጨዋታው የተደረገው በጥላ ስር 33 ዲግሪ ሴንቲግሬድ ጥላ ስር ላሉ ሰዎች የጥላ ከለላ ላላቸው ሰዎች 33 ዲግሪ ሴንቲግሬድ፣ በቀጥታ ለፀሐይ በሚጋለጡ ሰዎች ደግሞ 45 ዲግሪ ሴንቲግሬድ ነበር ሙቀቱ የነበር እና በጣም አስቸጋሪ ነበር በዛ ጨዋታ መጫወት። አንድ የዋርሶ ዩኒቨርሲቲ ዩኒቨርሲቲ ኦፍ ቫርሶ አንድ ጥናት አስደርጎ ነበር እና የሚቀጥለው የዓለም ዋንጫ የሚደረግባቸው አንዳንድ ቦታዎች በተለይ በአርሊንግተን፣ በሂውስተን፣ በሞንትሬይ፣ በሜክሲኮ አሁን ውድድሩ በሚደረግበት ወቅት የሙቀቱ መጠን በጣም ከፍተኛ ይሆናል እና ባለሙያዎቹ እንደሚሉት ኤክስትሪም ተርማል ስትረስ የሚሉት ነገር አለ። ኤክስትሪም ተርማል ስትረስ ማለት የሙቀቱ መጠን በጣም ሲያይል የእኛ ሰውነት ቴምፕሬቸር ሬጉሌት ማድረግ አይችልም ማለት ነው እና እንደዚህ አይነት ሁኔታ ያለበት ስለሆነ ተጫዋቾች ወደ ማቅለሽለሽ፣ ወደ ራስ ምታት፣ ምቾት ወደ ማጣት አደጋ ውስጥ ይገባሉ። ከዛ ደግሞ ሰውነት ቶሎ ዲሃይድሬትድ የሆነ ኃይለኛ ሙቀት ስለሆነ ዲሃይድሬሽንም ይከሰታል። ይሄ ደግሞ የተጫዋቾች ፐርፎርማንስን ይጎዳዋል ብለዋል አጥኞቹ። ስለዚህ አንደኛው የሚያቀርቡት መፍትሄ የሰዓቱን መቀየር ነው። ጨዋታው የሚደረግበት ሰዓት አሁን ለእኛ አመቺ ነው አይደለም፣ አራት ሰዓት ጨዋታ ሲደረግ፣ ልክ ትላንትና ማንቸስተር ሲቲና ዩቬንቱስ ሲጫወቱ የነበረበት ሰዓት በጣም አመቺ ሰዓት ነው። አራት ሰዓት በቃ የአውሮፓ ጨዋታዎችን የምናይበት ሰዓት ማለት ነው። ነገር ግን እዛ በአሜሪካ ደግሞ በብዙዎቹ ስቴቶች እኩለቀን ላይ ነው ጨዋታው የሚደረገው ፀሐያ በምትበረታበት ወበቁ በሚያይልበት እኩለቀን ላይ ነው ጨዋታው የሚደረገው እና እነዚህ እኩለ ቀን ላይ የሚደረጉት ጨዋታዎች የሙቀቱ መጠን በረድ ወደሚልበት ወደ ምሽት ይሸጋሸግ ነው። አሁን ይሄ ግን መፍትሄ ያለው አይመስልም። ምክንያቱም አሁን ያለ የክለቦች ዋንጫ ሲደረግ ከ32ቱ ክለቦች 12ቱ የአውሮፓ ክለቦች ናቸው። ስለዚህ አውሮፓውያን ማየት አለባቸው ማለት ነው። ይህንን ውድድር ለአውሮፓውያን ለማየት በሚመች ሰዓት ተብሎ ነው እንግዲህ አሁን ከሰላሳ ሰባ ሁለት ጨዋታ መሰለኝ የሚደረገው ከስልሳ ሶስት ጨዋታ በአጠቃላይ እስከ ፍጻሜው ከስልሳ ሶስት ጨዋታ ሰላሳ አምስቱ አራት ሰዓት ነው የሚደረጉት። አራት ሰዓት የሚደረጉት ጨዋታዎች ደግሞ እዛ በአሜሪካ ኃይለኛው ሙቀት ባለበት ሰዓት ወይም ቴምፕሬቸሩ በጣም ከፍተኛ በሚሆንበት ሰዓት ነው የሚደረገው። አሁን እዚህ ጋር ፊፋ ለተጫዋቾች ጤንነት በሚመች ሰዓት በአሜሪካ ውድድሩ ላያደርገው ካለ በአውሮፓ ያለውን ገበያ ሊያጣ ነው ማለት ነው። ለዚህ ነው ያቺን ሚዛን መጠበቅ የሚያስፈልገው። ያው ሌላ የሚባለው የሂት አዳፕቴሽን ፕሮቶኮል የሚባላል። ሙቀቱ እንደዚህ ከባድ ሲሆን አንዳንድ ፕሮቶኮሎች አሉ። በጣም ከባድ የጤና ችግር ስለሆነ በአትሌቲክስ ቀላል ለምሳሌ የአትሌቲክስ ውድድሮች በሆነ ከተማ ሊደረጉ ብለው ግን ሙቀቱ በጣም አደገኛ ነው ለአትሌቶቹ ጤንነት የሚያሰጋ ነው ከተባለ ሪስኬጁል ይደረጋሉ፣ ሌላ ጊዜ እንዲደረጉ ይደረጋል። በእግር ኳስ ግን ይህ አይቻልም። በኢኮኖሚ ምክንያቶች፣ በመርሃ ግብር ምክንያቶች ይህንን ማድረግ በጣም አስቸጋሪ ነው። ለዚህ ነው ሰዎች የሚቀጥለው የዓለም ክለቦች ዋናው የዓለም ዋንጫ ሲደረግ እንዴት ነው የሚሆነው፣ በአሜሪካ በሜክሲኮ በካናዳ ውድድሩ ሲደረግ የሚል ፍርሃት አለ። አሁን ለጊዜው ፊፋ እያደረገ ያለው የኩሊንግ ብሬክ የሚባላል ወይም የዲሃይድሬሽን ብሬክ የሚባል ልክ ሁለቱ አጋማሾች ከተጀመረ የመጀመሪያ አጋማሽ ሰላሳኛው ደቂቃ ላይ፣ ሁለተኛው አጋማሽ ሰባ አምስተኛው ደቂቃ ላይ የአጋማሾቹ አጋማሾች ላይ ገደማ የውሃ እረፍት ወይም የማቀዝቀዣ እረፍት እንዲያደርጉ ተጫዋቾች ይደረጋል። ለጊዜው እየተደረገ ያለው እሱ ነው። ግን ይኸው ችግር ባለፈው አመት የኮፓ አሜሪካን ውድድር በአሜሪካ ነበር እንዲሁ የተደረገው በዩናይትድ ስቴትስ ብዙ ችግሮች ነበሩበት ያ ውድድር እና አንዳንዶቹ ተጫዋቾች ሙቀቱንም ወበቁንም ስላልቻሉ ተቀይረው የወጡ ተጫዋቾች ነበሩ። ለምሳሌ የኡሩጓይ ብሔራዊ ቡድን የሆነ የባርሴሎና ተከላካይ ሮናልዶ አራውሆ ቀይሩኝ ብሎ ነው የወጣው፣ ሙቀቱን ስላልቻለ ያለፈው አመት የኮፓ አሜሪካ ውድድር ይደረግ በነበረበት ጊዜ አሁን ያኔ እንዲያውም ለአውሮፓ ገበያ የሚጨነቁበት አልነበርም። የላቲን አሜሪካ ውድድር ስለነበር ዋናው ገበያው ላቲን አሜሪካ ነው። ነገር ግን ያኔም ጭምር በጣም አስቸጋሪ ነበር እና ከመቶ ፋረናይት በላይ ይሄዳል። እኛ በምንጠቀምበት ከአርባ ዲግሪ ሴልሲየስ በላይ ይሆናል የሙቀቱ መጠን። ግን ይሄ ለደጋፊዎች ብቻ አይደለም ለተጫዋቾች ብቻ ለደጋፊዎችም ነው ስጋት እየሆነ ያለ። ለምሳሌ ወደ ስቴዲየም ለመግባት በሚመጡበት ጊዜ ሰልፍ አለ። አሁን ይሄ ከቲኬቲንግ ጋር ምናምን የሚገናኝ ነው በእርግጥ። ግን ሰልፍ ሲኖር እዛው ፌንት የሚያደርጉ ብዙ ደጋፊዎች ነበሩ። የሙቀቱ መጠን ሀያል ስለሆነ እዛው ሰልፍ ላይ ሆነው የሚወድቁ ሰዎች ነበሩ፣ ወደ ሆስፒታል የሚወሰዱ ሰዎች አሁን በዚህ በዓለም የክለቦች ዋንጫ ይደረግ በነበረበት ጊዜ እና እንዴት እንደሚሆን አላውቅም። የዓለም ዋንጫው በሚቀጥሉ ዓመት ሲደረግ ዘጠና አራቱ የዓለም ዋንጫም እንደዚሁ በዩናይትድ ስቴትስ ሲደረግ ትልቁ ፍርሃት የነበረው እሱ ነው። ሂት ስትረስ እንደዚህ ያለምን እየተባለ የዓለም ዋንጫው እኔ ባላየውም፣ ግን አንድ የዓለም ዋንጫ ከመጥፎዎቹ የዓለም ዋንጫዎች አንዱ ይባላል። የዘጠናውን የሚበልጥ አይመስለኝ የ1990 የዓለም ዋንጫ ጀርመን የወሰደችው ወይም ቶቶ ስኪላቺ ከፍታ ክፍታ የጎል አስቆጣሪ የሆነበት የዓለም ዋንጫ ያው የከፋ የዓለም ዋንጫ ነው ይባላል። በቴክኒካዊ ጥራት ግን የዓለም ዋንጫውን ቢሆን ጥሩ አልነበረም። የዘጠና አራቱ የዓለም ዋንጫ ጥራቱ በጣም ዝቅ ያለ ነበር። አሁን የካታር ልምድ በቅርብ ጊዜ ካታር የዓለም ዋንጫ ስታስተናግድ ልክ እንደዚሁ የሙቀቱ ነገር ተፈርቶ ነበር። ያው ብዙዎቹ ስቴዲየሞች ቴምፕሬቸር ኮንዲሽን እንዲ ቢሆኑም የአየር ሁኔታውን እንዲያመጣጥኑ ተደርገው የተገነቡ ቢሆንም እና ካታር ብዙ ገንዘብ ያፈሰሰችባቸው ቢሆንም ነገር ግን በታሪክ ለመጀመሪያ ጊዜ የዓለም ዋንጫው ከሚደረግበት የተለመደ ጊዜ እንዲሸጋሸግ ተደርጓል። ያኔ የዓለም ዋንጫ ሲደረግ ኅዳርና ታህሳስ ነው የተደረገው። በካታር በዶሃ ያለው ሙቀት ረገብ ለዘብ የሚልበት ጊዜ ላይ ነበር የተደረገው። የአሜሪካው እንደዚ የመሸጋሸግ እድል ያለው አይመስልም። ስለዚህ ይሄ የዓለም የክለቦች ዋንጫ ሲደረግ የምናየው አይነት አቅልጥ ሙቀት የሚቀጥለው የዓለም ዋንጫ ላይ መፈጠሩ አይቀርም። በእርግጥ በሜክሲኮ 70 1986 የዓለም ዋንጫ በተደረገበትም ጊዜ እንደዚሁ በዛ ክፍለ ዓለም በሰኔ በሐምሌ የሙቀቱ መጠን ከባድ የሚሆንበት ነው። እና እንግዲህ ከ100 ፋረናይት በላይ ከ40 ዲግሪ ሴንቲግሬድ በላይ መጫወት አስቸጋሪ ነው። አንዳንድ ሀገራት እንደዚህ ሙቀት በሚያይልበት ጊዜ ለምሳሌ በአውስትሬሊያ ሙቀቱ ከባድ ሲሆን፣ ጨዋታዎች ይሸጋሸጋሉ። ፊፋ ምን እንደሚያደርግ አላቅም ባለፈው ማሜሎዲ ሰንዳውንስና በኡልሳን መካከል በሚባለው ቡድን በኦርላንዶ ጨዋታ ሲደረግ፣ በፓቹካና በሳልስቡርግ በሲንሲናቲ ጨዋታ ሲደረግ፣ በፓሳዴና ጨዋታ ሲደረግ ብዙዎቹ ጨዋታዎች ተጫዋቾቹ እንዲያውም ባለፈው ትዝ ይለኛል የአትሌቲኮ ማድሪዱ ዮሬንቴ ጣቶቼን እንኳ መኖራቸውን አወቅ ሁሉ አቅቶ ነበር ብሏል። እንዲህ አይነት በጣም አስቸጋሪ የአየር ንብረት ነው ያለው። ግን እሱ ብቻ ሳይሆን አሁን ደግሞ ዝናብም ሲመጣ የአየር የዓለም የአየር ጠባይ መዛባትን የሚያሳየ ነው። ድንገት ነጎድጓድ ሲመጣ ቶሎ ተጫዋቾቹ ወደ መልበሻ ክፍል እንዲገቡ ይደረጋል። ታዳሚያንም ጭምር ከስቴዲየም እንዲወጡ ይደረጋል። አራት አምስት ጨዋታ ተቋርጧል ዘንድሮ። ባለፈው የቦካም ጨዋታ እንደዚያ እንደተቋረጠ አይቻሉ። ዋናው ምክንያት ደግሞ ይሄ ልክ ነጎድጓድ ሲመጣ በአሜሪካ በአመት እስከ 25 ሚሊዮን መብረቅ ይወርዳል ላይትንግ የሚሉት ስለዚህ፣ ሰዎች ይሞታሉ በየአመቱ በመብረቅ ምክንያት እና ያ ነጎድጓድ ሲመጣ ያን ፍርሀት ስላለ ሙቀትም ሲሆን ችግር ነው። ነጎድጓድም ሲመጣ ዝናብም ሲሆን ችግር ነው እና ገና ካሁኑ ብዙ ፍርሀት ፈጥሯል። አንዳንድ ጥናቶች የሚያሳዩት ከ20 እስከ 25 ሚሊዮን አካባቢ ይሆናል እንግዲህ በ30 ሰዎች በየአመቱ በአማካይ ይሞታሉ። በመቶዎች የሚቆጠሩ ይጎዳሉ እና ያንንም በተለይ አውትዶር አክቲቪቲ ላይ ያሉ ልክ ኳስ ጨዋታ አይነት ነገር ላይ ያሉ ሰዎች በቶሎ እንዲሸሹ፣ ገለል እንዲሉ ይደረጋል እና አስጊ ነው ለማለት ነው።